አሜሪካ ባቡር ይኸውላችሁ፣ እቃ ጫኝ ባቡር ስንት ሰዓት ሙሉ ነው። እንግዲህ ገና የምንቆመው መብራት ይዞን፣ በቃ ባቡሩ እስከሚያልቅ ይኸውላችሁ። እንግዲህ ሰዓቱ እኔ እንደውም ግማሽ ላይ ነው የጀመርኩት። አልፎ አልፎ ግማሽ ላይ ማለት ነው ባቡሩ ከሄደ በኋላ በጣም ረጅም ነው። መቶ ሁለት መቶ ሶስት መቶ ፉር ጉድ ሆናል በጣም ረጅም ነው። የእቃ ጫኝ ባቡር ነው ። እሱ ሄዶ ካላለቀ ማለፍ የለም። ቆሞ መጠበቅ ነው በቃ። ዴይሊ ነው እቃ እንደዚህ በኮንቴነር የሚገባው። ከዛ በቃ መኪና ከፊት ለፊቴ ስላሉ ክልለውኝ በደንብ አይታይም። እቃ ጫኝ ባቡር ነው። እዚህ ውስጥ መኪና አለ፣ የተለያዩ ምግቦች አሉ። ሁሉ የሱቅ እቃዎች በሙሉ ነው እንግዲህ የሚገቡት።